ሀይ፣ እንዴት ናችሁ? ሰላም ናችሁ? ወይናንሻ ታክስ ነኝ ተመልሼ መጥቻለሁ። ያው እንግዲህ ሰሞኑን ድጋሚ አስደምማችሁኛል ቁም ነገር በጣም አድርጌ ነው የማመሰግነው። አዳዲስ ለመጣችሁ ሰብስክራይበሮቼ፣ ሰፖርቲቭ የሆነ ቃላት ለጻፋችሁልኝ፣ በጣም አድርጌ አመሰግናችኋለሁ። ከቃላት በላይ እውነት ለመናገር እምለው ነገር ጥሟችሁ አክብራችሁ ደግሞ ሰፖርቲቭ ቃላት የጻፋችሁልኝ፣ በጣም እጅግ አድርጌ አመሰግናችኋለሁ። እና እንግዲህ እንዳያችሁት እዚህ ቻናል ላይ ስለ ብዙ ጉዳዮች ነው በቃ የተሰማኝን መናገር አለብኝ ብዬ የማስበውን ነገር ነው ይላችሁ መጣ። ወጥ የሆነ የሀሳብ መንገድ የለንም። ለምሳሌ አሁን ሰሞኑን ስለ ህክምና የጤና አያያዞችን አውርተን ነበር። ነገር ግን አሁን ደግሞ ወደ ሌላ ፖይንት እንሸጋገራለን ማለት ነው። እና ዛሬ ላወራቸው የፈለግኩት ስለምን መሰላችሁ? ያው ሰሞኑን ካለው ነገር ላይ ተነስቼ ነው የማነባቸው ነገሮች ምናምን ናቸው። ይሄንን እንዳስብ ያደረገኝ ህክምና ባለሙያዎችና መንግስት መሀል የተፈጠረው እሰጥ አገባ አይ፣ ሁሉ ሰው ያውቃል። እና በየቦታው የተለያዩ ጽሁፎች እየተጻፉ ነው። ሰዎች ኮሜንት የሚያደርጉትን አነባለሁ። መቼም ኮሜንት ማለት የሰው ድምፅ ነው። በእርግጥ ሳቅ፣ ፌዝ ምናምን የኛ አይ፣ ቲንክ የህመም የድንጋጤ ኮፒንግ ሜካኒዝም ማሾፍ ነው። አበሾች ስንባለ እና ከዛ እላፊ። ከሳቁ ከጨዋታ ውጭ ግን በቁም ነገር በቃ እውቀት ምን ያህል ሰውን ልጅ እንደጣለ ምናምን ኮሜንት የሚያደርጉ ሰዎች ሲጽፉ አይቻለሁ እና በዚህ ዙሪያ ላይ ነው ዛሬ ላወራችሁ የፈለጉት። እና ይሄን ጉዳይ ከመጀመሪ በፊት ይቅርታ፣ ይሄን ጉዳይ ግን ከመጀመሪ በፊት ለምን ይሄ እንዳሰብኩ ልንገራችሁ። አገሪቷ አሁን ያለችበት ቴንሽን በጣም ከባድ ነው። ይሄንን አይ ቴንሽን የለም ብሎ የሚክድ ሰው እኔ አላውቅም። ይህን ቃል በአማርኛ ለምን እንግሊዝኛ ቀላቀልሽ እንዳትሉኝ፣ ሰልፍ ድናያል ውስጥ የሆነ ሰው ነው አይ ምንም ነገር የለም ሁሉ አገራማን ነው ብሎ መኖር አይቻልም፣ የውሸት ነው። ስለዚህ አሁን እኔ ስለ ፖለቲካው ምናምን ላወራችኋለሁ። ቴንሽኑ ግን እስፔሻሊ አክቲቭ የሆኑ ጦርነቶች ሊጀመሩ የሚመስሉ ቴንሽን እንዲሆኑ ቦታዎች አውትካሙ ምንድን ነው? ኢቨን መሀል ሀገር የሚኖረውም ሰው ከዚህ ቴንሽን ውስጥ ምን ያህል ተጎጂ ይሆናል? እና አብዛኛውን ጊዜ ቀጥሎ የሚመጣው ስቴፕ ስደት ነው። ሊጋል በሆነ መንገድም ኢሊጋል በሆነ መንገድም በፌክ ዶኪመንት በሉት በምንም በሉት ብቻ በብዙ አይነት ሰው ዲስፕሌስድ ይሆናል። ከአንድ ቦታ ወደ አንድ ቦታ በቃ ለቆ ይሄዳል። እዛው ሀገር ውስጥ ምን ሊሆን ይችላል? ከሀገር ውጭ አብዛኛው ጊዜ ቅርብ ያሉ አገሮች ነው ሰው የሚሰደደው እና አሁን ከዚህ ሁሉ ጋር ተያይዞ ስለ እውቀት የተሰጡ አስተያየቶችን ምናምን ነው ጨምቄ ላወራላቸው የፈለኩት። አሁን ያው ወቅታዊ ሁኔታዎች የተማረ ምን ያህል እየከሰረ እንደሆነ የሚያሳዩ ናቸው። ግን አንድ ነገር ላይ ላስምርላችሁ። ወረዝ ጎይኗል። አንድ ነገር ላይ ላስምርላችሁ እውቀት እውቀት ማለት ግዴታ የሳይንስ ባዮሎጂ ኦር ምናምን ማት ምናምን መማር ብቻ አይደለም የላይፍ እውቀት ንቃተ ህሊናን የሚጨምር እውቀት በአጠቃላይ የሚናቅ አይደለም ይሄንን ደግሞ አሁን ላይ ኢትዮጵያ ላይ ባለው ሁኔታ ልትዘጉት ልደመድሙት አይገባም ስላችሁ እውቀት ቫሊዩ የለውም የሚያስብል ሁኔታ አለ ኦፍኮርስ ምንም አይነት የእውቀት በደረሰበት ያልደረሱ ምንም አይነት ስታወሯቸው ንቃተ ህሊና ናቸው ምን ያህል እንደወረደ የሚታዩ ሰዎች የት እና የት ይደርሳሉ? ቢፎር ዮር አይስ እያያችኋቸው ማለት ነው። እና ይሄ ኢትዮጵያ ላይ ብቻ ነው እውነት ስነግራችሁ እንዲህ ለየት ባለ መንገድ ፍጥጥ ባለ መንገድ መሀይም የጎለመሰበት የበረታበት እዛ ነው እንጂ ደ ረስት ኦፍ ደ ወርልድ የለም። አዎ በብልጣብልጥነት የተለያየ ቦታ ሊደረስ ይችላል እንዲህ ያለ ፍጥጥ ያለ መንገድ ግን የለም ስለዚህ ይሄ ነገር ወደ ምን ያመጣል መሰላችሁ አሁን ካለው ቴንሽን ቀጥሎ የሚመጣው እኔ አሁን እየተነበይኩ ምናምን ሳይሆን ካለው ወቅታዊ ሁኔታ ላይ ተነስቼ ነው ሌላ ነገር አደለም ላይሆንም ይችላል ደግሞ ድንገት ነገሮች ቢከፉ እና የእናንተን የመጨረሻ በቃ ይህንንም በአማርኛ እኔ እንዴት እንደምለው አላውቅም ክሪቲካል የሆነ አስተሳሰብ በቃ ጭንቅ ብላችሁ ተጨንቃችሁ ተጠባችሁ የምታመጡትን ውሳኔዎች፣ ሀሳቦች የሚጠይቅ ሁኔታ ሊፈጠር ይችላል እንደ ሀገር እና እነዚህን ነገሮች አሁን ላይ ደርሰን ምን እንድንዘጋጅ ነው የምትነግሪን? ምን እያልሽ ነው ካላችሁ፣ ጥሩ እሱን፣ ልመልስላችሁ። አንደኛ እንትን እንከፋፍለው፣ ልጆች ወጣቶችና ጎልማሶች እንበለው እነዚህ የህብረተሰብ አካላት እንዴት ነው ሪጋርድለስ አሁን ባለው የእውቀት ማጣጣል የተማረ ሰው የመክሰር ምናምን ሁኔታ ራሳቸው ላይ እንዴት ነው መስራት ያለባቸው የሚለውን ስናወራ፣ በመጀመሪያ ደረጃ ዓለም ኢትዮጵያ ብቻ አይደለችም። ኢትዮጵያ ምን ያህል ሚጢጥዬ እንደሆነች ከዛ ውጭ ሆናችሁ ስታዩት ነው የሚገባው በቃ ቁጥራችን በስቶ አንድ አካባቢ ላይ ብቻ ስብስብ ብለን ስለምንኖር አለም ያች ብቻ አይደለችም። ስለዚህ ይሄ እውቀት ማጣጣል ማለት ትምህርትን ማጣጣል፣ መሀይምነትን ፕሮሞት ማድረግ ዋጋ የሚያስከፍለው ወደ ሌላ አለም ስትሄዱ ነው። አሁን ባጭሩ፣ አሁን ያለው ነገር መሀይምነትን ፕሮሞት የሚያደርግ ነው። ሶሪ፣ ቃሉን እንትን ብላ ማለቴ ከደበራችሁ ይቅርታ፣ ግን እውነታ ነው። ማለት አለብኝ ደግሞ እንድትማሩበት ማለት ነው። እና አሁን ይህ ሁሉ ባለበት ሁኔታ ሰዎች የተሻለ ላይፍ እንዴት አቺቭ ማድረግ ይችላሉ? በቃ ጭልምልም ያለ ነው የሚመስለው አሁን ያለው ጊዜ። ግን አይደለም። ኤኒታይም ሊቀያየር ይችላል። ኤኒታይም ደግሞ እናንተም ከዛ ተነቅላችሁ ልትሄዱ የምችሉበት ሁኔታ ሊመጣ ይችላል። ስለዚህ በመጀመሪያ ደረጃ ለልጆች ለልጆቻችሁ ማለት ልጆች ማለት ከአስራ አምስት ከአስራ ስድስት ዓመት በታች ላሉ ልጆች ምንድን ነው መሆን ያለበት? እስከ ህፃናት ድረስ እስከ ሁለት ዓመት ሶስት ዓመት ያሉ ህፃናት ድረስ ይሄ ማውራት መጀመር የአይምሮ እድገታቸው እየፈጠነ ያለበት እድሜዎች በሙሉ አሁን ምላችሁ እድሜዎች ውስጥ በቃ ከሶስት ዓመት እስከ 16 ዓመት ብለን እንያዘው። እስከ 15 እስከ 16 ዓመት እና እዚህ መሀል ያሉ ልጆች ወላጆቻቸው አሁን ላይ ያሉት ወላጆች በጣም ቴንሽንድ ወላጆች ናቸው። ይህ እነዚህ እድሜ ክልል ውስጥ ያሉ ወላጆች በጣም ደፋ ቀና የሚሉ ወላጆች ናቸው። ደም ተፍተው ቤዚክ ነገሮችን ለማሟላት የሚጥሩ ወላጆች ናቸው እና በዚህ መሀል ምን ይረሳል? የልጅ ጤናማ አስተዳደግ ማለት እኔ እግዚአብሔር ይመስገን፣ እውነት ለመናገር ሌላ ቪዲዮ እሰራላቸዋለሁ። ስለዚህ ለእኔ አባትና እናቴ ከነራሳቸው ፐርሰናል ችግሮቻቸው ውጭ ለእኔ በጣም ቫሊዩብል የሆኑ በህይወቴ ማንም ሊነጥቀኝ የማይችሉ እንትኖችን ሰጥተውኛል። በቃ ካራክተሮች ላይ ላይ የገነቡልኝ ነገሮች ቀላል አይደለም። እና በጣም የጠቀሙኝ እስካሁን ድረስ የመመነዝራቸው ካራክተሮች ሰጥተውኛል። እና ይሄ ደግሞ ምን ይፈልጋል? ስቴብል የሆነ ሁኔታ ይፈልጋል። ያልተረጋጋ ቤተሰብ ይህንን ስራዬ ብሎ እንዴት ነው ልጅ እያደገ ብዙም ላይከታተል ይችላል። ዋናው ምግብ ማሟላት፣ ቤት ማሟላቱን፣ ልብስ ማሟላቱን ነው የሚያየው። አሁን ደግሞ ያለው ይሄ ነው የአብዛኛው ሰው ህይወት። ባይ ደ ዌይ ይሄንን ነገር ልትሸመጥጡ ልትክዱ በኮሜንት ምናምን እንዳትመጡ። ምክንያቱም ከተማ ላይ በቃ በጣም መኪና ፍልስስስ ስላለ ምናምን፣ ማይንድ ዩ መኪና ማለት አዲስ አበባ ውስጥ በአዲስ አበባ ታርጋ እንኳን አራት መቶ ሺህ መኪና አልተመዘገበም። የአዲስ አበባ ህዝብ ስንት ሚሊዮን ነው ሚሊዮን ህዝብ ነው። ከዛ ውስጥ አራት መቶ ሺህ እንኳን መኪና የለውም። ስለዚህ ምንም እንዳታወሩ፣ ሰው ተመችቶታል፣ ላይፍ ተቀይሯል እንዳትሉ። እኔ የማወራው ስለ ማሱ ነው። አብዛኛው ሰው እንዴት ነው የሚኖረው ነው። ስለዚህ አሁን ወደ ፖይንቴ ልመለስና እነዚህ አብዛኛው የተቸገሩ ሰዎች ማለት የተቸገሩ ደፋ ቀና ብለው የሚያድሩ ሰዎች ልጆቻቸው ላይ ችላ ማለት የሌለባቸው የአይምሮ እድገት እድገት ማለት ከምግብ ከምናምን ተጨማሪ ልክ ሰውነት ስፖርት ሲሰራ እየጎለበተ እንደሚሄደው መጎልበት ነው የሚባል ጡንቻ ማውጣት መበርታት ምናምን እና ልክ እንደዛ ሰው ቋንቋ የሚሆን ምስል ኤክሰርሳይስ የሚባሉት በአማርኛ ና እሱን ቃል አላቅ በቃ ይሄ ቻሌንጂንግ የሆኑ እንደ ፓዝል እንደምናምን የአይምሮ ክሪቲካል ቲንኪንግን የሚያሳድጉ የሚያጠናክሩ ነገሮችን የግዴታ በትምህርት ቤት ላይ ዲፐንድ አታድርጉ። እቤት ውስጥ በጣም ቀላሉ የሆነ አይምሯቸውን ብቻ የሚያበረታ የሚያጠነክር አይነት ሲዌሽን መፍጠር። ዝም ብላችሁ መንደር ቲቪ ከፍታችሁላቸው አታዋቸው። ለምን ለምን እናንተ ሜይ ቢ እንደ ሻማ እየቀለጣችሁ ሊሆን ይችላል። አትሊስት ግን ለቫሉ ላለው ነገር ቀለጡ እና እንደዛ ችላ ብላችሁ አታዋችሁ። በቃ ይሄንን ከሰው እኩል ከአለም እኩል ተወዳዳሪ ልጆች እንዲኖሩ ከታች ጀምሮ ስራ መሰራት አለበት እና ደግሞ የሚቀለው ደግሞ ልጆች ላይ ሲሰራ ነው። ስለዚህ እነዚህን በቃ ማበርታት፣ በተለይ ደግሞ ለልጆች ቋንቋ በጣም ወሳኝ ነው። ወደዳችሁም ጠላችሁም እንዳልኳችሁ ነው፣ አለም ኢትዮጵያ ብቻ አደለች። በቃ ስለዚህ የሚመነዘር ነገር ነው ቋንቋ እውቀት ነው በቃ ምንም ቋንቋ ይሁን እስፔሻሊ ደግሞ ከኢትዮጵያ ውጭ የሚነገር ሲሆን ቫሉ ይጨምራል። ለምንድን ነው? ከብዙ ህዝብ ጋር የበለጠ አሁን ካለው ህዝብ ጋር ደግሞ የበለጠ ህዝብ ጋር የሚያገናኝ ቋንቋ ስለሆነ ማለት ነው። አለቀ እንጂ ቫሉ ከፍ ዝቅ አይደለም፣ አማርኛ፣ እንግሊዘኛ፣ ሌላ ቋንቋ እያልኩ የቫሉ ጉዳይ ሳይሆን የማግባቢያ ስፋቱ እየጨመረ ስለሚሄድ ጠቃሚነት አለው በቃ እና የዚህ ጉዳይ ላይ ልላችሁ የምፈልገው የኢትዮጵያ የትምህርት ሲስተም ላይ ዲፐንድ አታድርጉ አሁን ያላችሁ ወላጆች ዩቱብ በየቦታው ነፃ ነው። ቲቪ ላይ ነፃ ነው። ስልካችሁ ላይ ነፃ ነው። ስንት የሚጠቅሙ ከእያንዳንዱ የእንግሊዝኛ ፊደል ፕሮናንሴሽን ጀምሮ የሚያስተምሩ ዩቱብ ቻናሎች አሉ። ሰርች ብታደርጉ ነፃ ነው። ከፍታችሁ ተዋቸው። ሌላ የማይሆን ነገር ዝም ብሎ ማይረባ ነገር ሲያዩ ከሚውሉ ማለት ነው። የምሬ ነው የምላችሁ። ፕሮናንሴሽን በልጅነት የተማረ ሰው ምንም ነገር ህይወቱ ላይ ቢፈጠር አይወላገድም። እንግሊዝኛው በምንም ታሪክ ማቆም ነገር ነው ምነግራችሁን ብዬ አይደለም። እሺ፣ ወደሚቀጥለው ፖይንት ሲሄድ፣ ስለ ወጣቶች ወጣቶች ማለት እንደ ስኬዝ ከ16 ዓመት እስከ አርባ ዓመት ያለው ጋፕ ውስጥ ያላችሁ አሁን ላይ ይህንን ፓርት ህብረተሰቡን ይህን ፓርት መናገር በጣም ከባድ ነው። በጣም ቴንሽን ውስጥ ያለ ለፍቶ መና የሆነበት ህብረተሰብ ስለሆነ እየከበደኝ ቢሆንም ግን ደፍሬ መናገር አለብኝ ማለት የሚጠቅመው ሰው ሊኖር ይችላል ከሚለው ማለት ነው። የምነግራችሁ ነገር ቢኖር አቅም ያለው ስቴቢሊቲ ያለው ምቾቱ ያለው ምቾት ስለሚፈልግ ትምህርት ምቾት ይፈልጋል። እና አቅሙ ምቾቱ ያለው ሰው ትምህርት ይማር። ትምህርትን የሚያጣጥል ጊዜ አሁን ላይ ብቻ ነው፣ እውነት ስነግራችሁ። እና ልክ እንደው ኢትዮጵያ ጎረቤት ሀገሮች ብትሄዱ ማሀይምነት ምን ያህል በቃ ሰው እንደሚጸየፍ፣ ማሀይም ሰው አንድ እግር ከኢትዮጵያ ውጭ ሲወጣ የማንም መጫወቻ እንዴት እንደሚሆን ስታዩ የትምህርት ባሉ ይገባችኋል። ኢትዮጵያ ላይ ብቻ አይጨልምባችሁ ልላችሁ ፈልጌ ነው። እና አቅሙ ምቾቱ ያለው ሰው ትምህርት ይማር። ምንም ነገር በቃ ይሁን ብቻ ወረቀት የያዘለት ይማር ይግባው። ወረቀት ብቻ ደግሞ ሳይሆን የተማረው ነገር ይግባው። ግን በተጨማሪ የእጅ ሙያ ሴቶችም ወንዶችም ምንም አይነት ሙያ ልነግራችሁ አልችልም። በቃ ይህንን አስምሩበት። የትም ዓለም እንኳን ሌላ ዓለም ዓለም ኢትዮጵያ እንኳን ከአንድ ቦታ አንድ ቦታ ሄዳችሁ ሀብላችሁ ከስክራች ስራ የምትጀምሩት እጅ ላይ ያለ ሙያ ነው። ተማሩ፣ አትናቁ። ምንም አይነት እንደውም አጭር ቪዲዮ ሰርቼ ነበረ ቲክቶክ ላይ በዚህ ነገርና በጣም ብዙ ቪው ነበረ ያገኘው እና ብዙ ሰው ኮሜንት አርጎበታል። በቃ ግድየላችሁ ይችን ነገር ውስጣችሁ ያዟት አስምሩባት። እና ብዙ ሀተት አላበዛባችሁ ወጣቶች ላይ ቁም ነገር አይኖ እረዳለሁ። ቴንሽኑን ውስጣችሁ ውስጣችሁ ያለው ለፍቶ መናይ መሆን ነገር እረዳችኋለሁ፣ ግን እችን ነገር ያዙልኝ በቃ ሙያ ያዙ። የእጅ ነገር በእጃችሁ የምትሰሩት ሙያ ጨክናችሁ ያዙ። ግድ የላችሁም አሁን ወደ መጨረሻ ፖይንቲንግ ሲመጣ ወደ ጎልማሶቹ ጎልማሶች ኤኒቲንግ ከ አርባ ዓመት በላይ ብለን እናያዘው እናንተ ባይናው እየደከማችሁ ነው የሚሄደው። ከዚህ ዕድሜ በኋላ ብዙም እንደ አዲስ ነገሮችን የመጀመር ጨክኖ ያለን እርግፍ አድርጎ ከስክራች መጀመር ብዙ ጊዜ ይደክማል። ግን አስገዳጅ ሁኔታ ሊመጣ ይችላል። አሁን እንዳልኳችሁ ልትሰደዱ ትችላላችሁ። የማይመች ሁኔታ ውስጥ ልትፈተኑ ትችላላችሁ። ማለት ጦርነት፣ አክቲቭ ጦርነት ያለበት ቦታ ያላችሁ ሰዎች ልትሆኑ ትችላላችሁ። ይሄን የምታዩት መሀል አዲስ አበባ ደግሞ ተቀምጣችሁ የያዛችሁትን እየበላችሁ ያላችሁ ኔክስት ማንት ኦር የሚቀጥለው አመት እንዴት እንደምትኖሩ የጨነቃችሁ ምናምን ልትኖሩ ትችላላችሁ። በጎልማሳ እድሜ ውስጥና፣ አይዟችሁ ብቻችሁን አይደላችሁም። ብዙ ሰው ያንን ስሜት ሼር ያደርጋል። ሼም ልትያያዙ ትችላላችሁ ለመነጋገር፣ ምክንያቱም ባይናው ስቴብል ናችሁ ብሎ ሰው ስለሚያስብ ማለት ነው። ግን አንድ ነገር ልንገራችሁ እናንተ መበረታት ያለባችሁ በቃ ወረቀት የሆነ የትም ዓለም ላይ ብትሄዱ አሁን የምነግራችሁ ዓለም ኢትዮጵያ ብቻ እንዳልሆነች ደጋግማችሁ እንድታስብ ነው። ሕይወት ይቀጥላል። አስገዳጅ ሁኔታ መጥቶ ውጡ፣ በሰላም ውጡ፣ በሕገወጥም ውጡ፣ በምንም ውጡ። እዚህ እድሜ ክልል ውስጥ ያላችሁ ሰዎችን እንዴት ነው የሚጠቅማችሁ ነው የምነግራችሁ። ወረቀት ማስረጃ ያዙ። እናንተ ከታች ሀብላችሁ የመሰቃየት ፊዚካል አቅሙ ላይኖራችሁ ስለሚችል በተቻለ መጠን ማስረጃ ወረቀት ምንም ነገር ይሁን ማስረጃ ለመያዝ ሞክሩ። በቃ እንዳት ንቋትችን ንግግሬን የሚያስንቀው መንፈስ ያለው ኢትዮጵያ ላይ ነው። እውነት ነው የምነግራችሁ ምን ያህል ቫሊዩ እንዳለው ከዛ ውጭ ስትወጡ ነው የምታዩት። እና አይኖ በቃ መቶ ሰላሳ ምናምን ሚሊዮን ህዝብ ውር ውር ሲል አለም ያ ብቻ ሊመስላችሁ ይችላል፣ ግን ኖ አይደለም። በቢሊዮን ከዛ ውጭ ህዝብ አለ በሌላ አይነት ሲስተም የሚተዳደር ቢሊዮኖች ህዝቦች አሉ። ስለዚህ በልባችሁ በእውነት ይሄንን ነገር ያዙልኝ። እንግዲህ እስካሁን ካወራሁት ላይ የሚጠቅማችሁ ነገር ይኖራል ብዬ ገምታለሁ፣ እመኛለሁ። ከዚህ የበለጠ በዚህ ጉዳዮች ላይ ጠለቅ ያለ ነገር ይዤ ለመምጣት እሞክራለሁ። ምክንያቱም ይሄ ኢንፎርሜሽን ምን ያህል የቱ ጋ እንዴት እንደሚመነዘር አናውቅም ብቻ በሕፃናት ማየት ያለባቸው እንዴት አይነት ኤክስፖዘር እንደሚያስፈልጋቸው ሪጋርድለስ አገሪቷ ምንም ትሁን ከባድ ይሁን ደህና ትምህርት ቤት ማስተማር ከባድ ይሁን ምናምን፣ ግን ስቲል እቤት ውስጥ መሆን የሚችሉ ነገሮችን፣ ወጣቶች ላይ ደግሞ ምን ምን አይነት ነገሮች ላይ ልፋታቸውን ማሳረፍ እንዳለባቸው፣ ጎልማሶች ላይ ደግሞ እንዴት አይነት የህይወት አቅጣጫ ማለት ቀሪ ጊዜያቸውን እንዴት አድርገው አትሊስት ብዙም ልፋት የሌለበት አይነት አኗኗር ለመኖር የሚያስችል አይነት ነገር ጠለቅ ያለ ነገር ይዤ ለመምጣት እሞክራለሁ። እግዚአብሔር ይርዳኝ። ምክንያቱም ምሬ ነው ምላችሁ። ሁሌ ነገሮችን ሳስብ በተቻለ መጠን ራሴን በዛ ሁኔታ ውስጥ ለማስቀመጥ ነው የምጥረውእና እኔ አሁን አብዛኛው ሰው ሰፈር እንደሚያደርገው እያደረግኩ ቢሆን ኖሮ እንዴት ነው የምኖረው? ማለት በጣም ገና በሀሳብ የሌለ ጭንቀት እፈጥራለሁ ለራሴ እና ሁሌ ሲትዌሽኖችን እራሳችሁን አስገብታችሁ ለማየት መሞከር ነው በቃ። ስለዚህ ጠቅሟቸኋል ብዬ አስባለሁ። ሀሳብ አስተያየት ካለ አሁንም ክፍት ነው። ቴንክዩ ስላያችሁልኝ። ቲል ኔክስት ታይም